የአፍሪካ ቀንድ ያለው ውጥረት ወደ ግጭት ያምራ ይሆን? ድርድሮችስ ውጤታማ ይሆናሉ? የግብፅና የሶማሌ ፕሬዚዳንቶች ለሶስተኛው ጉባኤ አስመራ ከተሙ። ፊልድ ማርሻል አልሲሲ ስላባይ ፖለቲካቸው ምን ይላሉ? የግብፁ ፕሬዚዳንት አብዱልፈታህ አልሲሲ 13 ካቢኔያቸውን ከስራ አሰናብተዋል። ይህንስ ምንም በተመለከተ ነው? ግብፅና የሶማሌ ወታደራዊ ትብብሮች ኢትዮጵያ ለምን ስጋት ጣላት? ኢትዮጵያ የአፍሪካ ቀንድ ቀጠናን የማተራመስ እርምጃ በዝምታ እንደማትመለከተው እያስታወቀች ነው። ሰላም ጤና ይስጥልን ውድ የኢትዮ ክረንት የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጠውን አርዕስተ ዜና ወደ እናንተ ይዘን ቀርበናል። እስከ ፍጻሜው ድረስ አብሮነት እንድዘልቁ በአክብሮትና በትህትና እንጠይቃለን። ቤተሰብ ለመሆን ላይክ፣ ሸር፣ ሰብስክራይብ እንድታደርጉ በትህትና እንጠይቃለን። አሁን ወደ ዝርዝር ጉዳዮች እንገባለን። በአሁኑ ወቅት ሁለቱ ሀገራት የሚያዋስኑ የድንበር በሮች በሙሉ ተዘግተው የሚገኙ ሲሆን በኢትዮጵያና በኤርትራ መካከል ታድሶ የነበረው ዲፕሎማሲ ግንኙነት ግጭትን በዘላቂነት የማስቆም የፕሪቶሪያ ስምነት ተከትሎ መልሶ መሻከሩ ይገለጻል። በአፍሪካ ቀንድ ያለው ውጥረት ከጊዜ ወደ ጊዜ እየተጋጋ ላይ የመጣ ሲሆን በኢትዮጵያና በሶማሌ እንዲሁም በግብፅና በኢትዮጵያ መካከል ውጥረቶች ነግሰዋል። በኤርትራና በኢትዮጵያ መካከል ያለው ግንኙነት መሻከር እየተገለጸ የሚገኝበት ወት ፕሬዝዳንት ኢሳያስ ከሶማሌና ከግብጽ ጋር ያላቸው ግንኙነት ደግሞ ይብለጥ እያጠናከሩ ነው። ኢትዮጵያ ራሷ እንደ ነጻ ሀገር ካወጀች በዓለም አቀፍ ደረጃ እውቅና ካገኘችው ሶማሌላንድ ጋር የ20 ኪሎ ሜትር የሚሸፍን የ ባህር ጠረፍ ለማግኘት የፈረመችው የመግባቢያ ሰነድ ሶማሌ በእጅጉ አስቆጥቷት በቀጠናው ከፍተኛ ውጥረት ያስከተለ መሆኑ የቅርብ ትዝታችን ነው በኢትዮጵያና በሶማሌ መንግስት ባለስልጣናት መካከል እየተካሄደው የቃላት ጦርነት እየተባባሰ ሲሆን ይህ ደግሞ ወደ ቀጥተኛ ሊያምቻ ዙር ጦርነት ሊያመራ ይችላል የሚል ስጋት ዘንድ ሀሳብን አጭሮ ነበር በታላቁ ህዳሴ ግድብ ግንባታ ምክንያት ለአመታት ከኢትዮጵያ ጋር ስትወዛገብ የነበረችው ግብጽ ከሶማሌ ጋር ወታደራዊ ትብብር ስምነት መፈረሟን ኢትዮጵያ እንዲሁም የአፍሪካ ቀንድ ቀጠና ስጋት ላይ ጥሏል ራሷን በነጻ አገርነት ካወጀች ሶማሌላንድ ጋር በተገበረው የባህር በር መግባቢያ ስምነት ከኢትዮጵያ ጋር ውዝግብ ውስጥ ለገባቸው ሶማሊያ በሁለት ዙር አውሮፕላን እና መርከብ የተጫነ የጦር መሳሪያ መላኳ ተከትሎ ውጥረቶች እየተካረሩ ነበር። የሁለቱ ሀገራት ወታደራዊ ትብብር ስጋት ውስጥ የጣለ ኢትዮጵያን በአፍሪካ ቀንድ ቀጠና ለማተራመስ እየተወሰደ ያለው እርምጃ በዝምታ እንደማትመለከተው አስታውቃለች። የሶማሌ መንግስትም ቀጠናውን ለማተራመስ ከሚሹ የውጭ ኃይሎች ጋር እየሰራ ይገኛል ስትል ከሳለች። ግብጽ የስለላ አገልግሎት ኃላፊና የውጭ ጉዳይ ሚኒስትር ከጥቂት ሳምንታት በፊት አስመራ ተገኝተው ፕሬዝዳንት አልሲሲ መልእክት ለፕሬዝዳንት ኢሳያስ ማድረስ ውይይት ማድረጋቸው ተዘግቧል። ከጥቂት ሳምንታት በፊት የግብፁ ጠቅላላ የስለላ አገልግሎት ኃላፊ አባስ ካሚልና የውጭ ጉዳይ ሚኒስተር ባድል አብድላቲ በቀጠና ያለው ወቅታዊ የደህንነትና ፖለቲካ ሁኔታ እንዲሁም የሀገሪቱ ግንኙነት ማጠናከር የሚመለከት መልእክት ለኤርትራው ፕሬዝዳንት ማድረሳቸው ተገልጿል። የግብፅ ከፍተኛ ባለስልጣን ፕሬዝዳንት አልሲሲ መልእክት አስመራ ተገኝተው ለፕሬዝዳንት ኢሳያስ ባቀረቡበትና በተወያዩበት ጊዜ ለሶማሊያ ያላቸውን ድጋፍ የገለጹ ሲሆን ኢትዮጵያ አንጻር ግን ስላነሱት ጉዳይ የተባለ ነገር የለም። የግብፅና የሶማሌ ፕሬዝዳንቶች ለሶስትዬ ጉባኤ አስመራ ይገናኛሉ ተብሏል። የግብፅና የሶማሌ ኤርትራ ፕሬዝዳንቶች የጋራ የሶስትዮሽ ጉባኤ ለማካሄድ በኤርትራ ዋና ከተማ አስመራ ተገናኝተዋል። በሶስቱ ሀገራት መካከል በኤርትራ የሚደረገው የሶስትዮሽ የመሪዎች ጉባኤ ሀገሪቱን ግንኙነት ለማጠናከር እንዲሁም በቀጠናው ፀጥታና መረጋጋት ጉዳዮች ላይ የሚመክር መሆኑን የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል በኤክስ ገጻቸው ላይ አስፍረዋል። የሶስቱ ሀገራት መሪዎችና ባለስልጣናት ከዚህ በፊት በተናጠል ጉብኝት ሲያካሄዱና ሲያጋሩ የቆዩ ሲሆን አሁን ደግሞ በመሪ ደረጃ በአንድ ላይ በአስ አስመራ ተገኝተዋል። ኢትዮጵያ ከፍተኛ ዝግብ ውስጥ የገቡት የሶማሌው መሪ ሐሰን ሼ ሙሐመድ በባለፈው እንደሚታወቀ ግብፁ ፕሬዝዳንት አልሲሲ ጋር ለስራ ጉብኝነት በቅርብ ቀን አስመራ ገብተዋል። ወደ አስመራ ለሶስት ቀን የስራ ጉብኝ ቀድመው የገቡት የሶማሌው ፕሬዝዳንት ሐሰን ሼ ሙሐመድና ከአንድ ዓመት ባላነሰ ጊዜ ውስጥ ለአራተኛ ጊዜ ወደ ኤርትራ ያቀኑ የሁለት ሀገራት ፕሬዝዳንቶች አስመራ የገቡት የኤርትራ መንግስት ባደረጉላቸው ግብዣ መሆኑን የማረ ገብረ መስቀል ገልጸዋል። የግብፁ ፕሬዝዳንትና የሀገራዊ ብሔራዊ ደህንነት ሚኒስተር እንዲሁም የውጭ ጉዳይ ሚኒስትር የተካተቱበት ከፍተኛ ባለስልጣን የያዙት የሀገሪቱ ልዑክ አስመራ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ ፕሬዚዳንት ኢሳያስ አፈወርቅ አቀባበል ተደርጎላቸዋል። የሀገሪቱ መሪዎች በሀገሮቻቸው መካከል ያለውን ትብብር በማጠናከር ረገድ እንዲሁም በቀጠናው ዓለም አቀፋዊ ጉዳዮች እንደሚመክሩ ከማስታወቂያ ሚኒስቴር የተገኘው መረጃ አስረዳል። ከኢትዮጵያ ያላት ግንኙነት እንደሻከረ የሚነገርላት ኤርትራ ራሷ እንደ ነጻ ሀገር ካወጀች ሶማሌላንድ ጋር ከፈረመችበት የመግባቢያ ሰነድ ውዝግቡ የምትገኘ የሶማሌው ፕሬዚዳንት በተደጋጋሚ እያስተናገደ ትገኛለች። የኤርትራ መንግስት በኢትዮጵያ አየር መንገድ ወደ ዋና ከተማ አስመራ የሚያደርገውን በረራ ከመስከረም አጋማሽ በኋላ እንዲቋረጥ መወሰኑ ይታወቃል። ጊዜ ከመድረሱ ቀደም ብሎ አየር መንገዱ ገጠም ባለው ችግሮች ምክንያት በረራ መቋረጡ ይታወሳል። ኢትዮጵያ፣ ኤርትራ ደም አፋሳሽ ድንበር ጦርነት ካበቃ በኋላ ለ21 ዓመታት ተቋርጦ የነበረው አውሮፕላን ጉዞ ሐምሌ 2010 ዓ.ም መጀመሩ የሚታወስ ነው። የግብፁ ፕሬዚዳንት አብዱል ፈታህ ሲሲ 13 ካቢኔያቸውን ከስራ ባረሩ። የግብፁ ፕሬዚዳንት አብዱል ፈታህ ሲሲ በካቢኔያቸው ላይ 13 ለውጦች ማድረጋቸውን ምንጮች ዘግበዋል። የሰሜን አፍሪካ የተሀገራን አንገብጋቢ የኢኮኖሚ ፈተና ውስጥ የምትገኝበት በዚህ ወቅት የሀገሪቱ የመስኖና የውሃ ሚኒስተር ጨምሮ 13 ሚኒስተሮችን ከስራ ውጭ አድርገዋል። በእርግጥ አልሲሲ በፋይናንስና ኢነርጂ፣ መከላከያና በውጭ ጉዳይ ሚኒስተር ቦታ ላይ ምንም ለውጥ አላደረጉም። ፓኪስታን ከዓለም ስድስተኛዋ የተብላላ ኒኩለር ያላት እስላማዊ ሀገር ነች። ለአሜሪካ ተቀጥሮ ይሰራ የነበረው የኒኩለር ጠበብት ልጇ አብዱል ቃድር ካህን የሲአይ ዛቻና ማስፈራሪያ ሳይሰማ በነበረበት የአሜሪካ የኒኩለር ጣቢያ መልጦ ራሱን ቀይሮ ሀገሩ ፓኪስታን ደረሰ። ማንም ሀገር ፓኪስታን እንደደረሰ ሳያውቅበት ሀገሩን ገንብቶ በ1978 የኒኩለር ጣቢያ ገንብቶ በ1984 የተሳካ የኒኩለር አረር ሙከራ ሰርቶ ፓኪስታን ከዓለማቶ አቶሚክ ቦምብ በአምራች ሀገር ተርታ አደረጋት። አብዱል ቃድር ለሀገሩ ብቻ ሳይሆን ለሰሜን ኮሪያና ሊቢያ በሚስጥር የኒውክሌር ጣቢያ ከፈተላቸው። የሊቢያ ቢከሽፍም፣ ሰሜን ኮሪያ መካከለኛው ምስራቅ የምታስፈራራበት አቶሚክ ቦምብ የሰራላት ጀግናው አብዱል ቃድር ሃን ነው። ሃን ዓለምን እያነጋገረ ያለ ወዳጅ ጀግንነቱን ዓለም ጉዳስ ብሏል። ማነጋገር ብቻ ሳይሆን የፓኪስታን ጎረቤት ህንድ ፓኪስታን ልታጠፋኝ ነው ድረሱልኝ እሪ ማለቷን ተያዘቸው። የዚያን ለቅሶ በመመልከት የንዴቷ ማብረጃ ይሆን ዘንድ አሜሪካ የተብላላ የኒውክሊየር ለህንድ አሳልፋ ሰጠች። ይህ እንግዲህ እኩል ሆኗል የሚል ይዘት እንዲኖረው ተፈልጎ ነው። ከዚያ እንደዚህ እያለ ሀገራት ቢላዋ እየለዩ እየተሳሳሉ እንደሆነ ወታደራዊ ቤዞች መሳሪያቸውን በተጠንቀቀ አቁመው የመጨረሻውን ፊሽ ጋር እየተጠባበቁ ነው። በሰሞኑ በተከሰተው በህንድና በ ፓኪስታን መካከል በካሽሚር ግዛት የፓኪስታን ዜጋነት ያላቸው ዜጎች በህንድ ባደረጉት 26 ሰዎች መገደላቸው ይታወሳል። በዚህም መካከል የህንዱ ፕሬዚዳንት ናረንዲ ረሞዲ በሳውዲ አረቢያ ጉብኝት እያደረጉበት በነበረበት በአስቸኳይ ወደ ሀገራቸው ገቡ። ሲገቡ ግን በፓኪስታን የአየርም ክልልም አላለፉም ነበር። ነገር ግን ሀገራቸው ህንድ እንደደረሱ መግለጫቸውን በአሳዛኝ ሁኔታ ነበር የገለጹት። እያንዳንዱ ለሞቱት ህንዳዊ የእጃቸውን ታገኛላችሁ ሲሉ ወደ ከፍተኛ ግጭት አመሩ። አሁን በካሽሚር ግዛት የወታደራዊ ጥቃት መልስ እየተሰጣጡ ነው። አለም ላይ ምን ይከሰት ይሆን? ሌላኛው ደግሞ ለዓለም ስጋት የፈጠረው ነገር ሆኗል። ይህ ነገን የምናየው ይሆናል። ዩክሬን ለሰላም ሲባል ግዛቷን ለሩሲያ አሳልፋ ልትሰጥ ትችላለች ሲሉ የኪየቭ ከንቲባ ተናገሩ። የኪየቭ ከንቲባ ከንቲባ ቪትላን ክሊችኮን ለቢቢሲ ሬዲዮ ጋር በነበራቸው ቆይነት ዩክሬን ከሩሲያ ጋር በምታደርገው ሰላም ስምምነት መሬቷን አሳልፋ ልትሰጥ ትችላለች ሲሉ ተናግረዋል። ግዛቱን መስጠት ፍትሐዊ አይደለም፣ ነገር ግን ለሰላም ከሆነ ጊዜያዊ መፍትሄ ሊሆን ይችላል ብለዋል። ከንቲባው ዩክሬን ለሰላም ስትል ግዛቷን ልትሰጥ ትችላለች በማለት በአደባባይ ተናገሩ። ከንቲባው ንግግር ከዩክሬን ፖለቲከኞች የመጀመሪያው ሰው ያደርጋቸዋል ተናግረዋል። ከንቲባው ይህን ይበሉ እንጂ የዩክሬኑ ፕሬዝዳንት ዘለንስኪ አሁን ላይ በሩሲያ የተያዙ የዩክሬን ግዛቱ አሳልፎ ለመስጠት ይቅርና በ2014 ወደ ሩሲያ ከተጠቃለለችው ክሬምሊን እውቅና አልሰጥም ማለታቸው ይታወሳል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ፕሬዝዳንት ዘለንስኪን በዚህ ሰዓት ስለ ክሪምሊያን ማውራት ለሰላም ያላቸውን ቁርጠኝነት አያሳይም፣ 2014 ላይ የተፈጠረውን አሁን ማንሳት ተገቢ አይደለም ሲሉ መናገራቸው የሚታወስ ነው። ትራምፕ ከፑቲን ያላቸው ግንኙነት ማደጉን ተከትሎ ይህ ያሳሰባቸው የዩክሬን ፖለቲከኛ ፕሬዝዳንት ዘለንስኪን ወደ ስምነት ሊቀርቡ ይችላል ሲሉ መግለጻቸውን ቢቢሲ በዘገባ አመላክቷል። 20 በመቶ የሚሆኑት የዩክሬን ግዛት የተቆጣጠረችው ሩሲያ ከአሜሪካ አደራዳሪነት የሚደረግ የሰላም ድርድር ሂደት እንደምትቀበል መግለጿ ይታወቃል። ዩክሬን ይህን ትበል እንጂ ሩሲያ ያለምንም ቅድመ ሁኔታ ከዩክሬን ጋር ለመደራደር ዝግጁ ናት ሲሉ ፕሬዝዳንት ብላድሚር ፑቲን ተናገሩ። ሩሲያ ያለምንም ቅድመ ሁኔታ ከዩክሬን ጋር የሰላም ድርድር ለማድረግ ዝግጁ ና ሲለው ፕሬዚዳንት ብላድሚር ፑቲን ገለጹ። ፑቲን ይህን የገለጹው ፕሬዚዳንት ዶናልድ ትራምፕ ልዩ መልእክተኛ ስቴቨን ዊትኮቭ አራተኛው የሞስኮ ጉብኝታቸውን ካደረጉ በኋላ ነው። ብላድሚር ፑቲን ከስቲኮቭ ዊትኮቭ ጋር ባደረጉ ውይይት የሩሲያ ወገን ያለምንም ቅድመ ሁኔታ ዩክሬን ጋር የሚያደርገው ድርድር ለመቀጠል ዝግጁ መሆናቸው መግለጻቸው የክሬምሊን ቃል አቀባይ ዲሜትሪ ፔስኮቭ በመገናኛ ብዙኃን ተናግረዋል። ልዩ መልእክተኛው ከፕሬዚዳንት ብላ ቭላድሚር ፑቲን ጋር ከተወያዩ በኋላ ሩሲያ ና ዩክሬን የተኩስ አቁም ስምምነት ላይ ለመድረስ የሚያስችለው ፍሬያማ ውይይት ከሩሲያ ባለስልጣን ጋር ማከናቸው ገልጸዋል። ፕሬዚዳንት ዶናልድ ትራምፕ ከውይይቱ መጠናቀቅ በኋላ በሰጡት አስተያየትም ሩሲያ ና አሜሪካ በሰላም ድርድር ዙሪያ ጥሩ ውይይት ማድረጋቸው የገለጹ ሲሆን ሩሲያ ና ዩክሬን በስምምነቱ መድረስ መቃረባቸውን ገልጸዋል። አሜሪካ ባቀረበችው የተኩስ አቁም ስምምነት መሰረት ዩክሬን ለተወሰነ ግዛቷ በሩሲያ ስር እንደሆኑ እንደምትፈቅድ ፕሬዚዳንቱ አክለዋል። በዚህ ጋርም ተያይዘው ፕሬዝዳንት ዶናልድ ትራምፕና ፕሬዝዳንት ቮሎድሚር ዘለንስኪ ከሪቀን ሊቀ ጳጳስ ፍራንስ ቀብር ስነ ስርዓት ቀደም ብለው በሮም ጣሊያ ተገናኝተው ተነጋግረዋል። ሁለቱም መሪዎች በዩክሬን ያለው ጦርነት ለማቆም ስምነት ላይ ለመድረስ አመርቂ ውይይት ማካሄዳቸውን የዋይት ሃውስ የኮሚኒኬሽን ዳይሬክተር የሆኑት ስቴቨን ቺንግ አመላክተዋል። የአውሮፓ ህብረት ኮሚሽን ፕሬዝዳንት ኡልሳ ሶንድሌን አውሮፓ ህብረት ከሩሲያ ጋር ጦርነት ለማቆም ዩክሬን የምታደርገው ማንኛውም ድርድር ድጋፍ እንደሚያደርግ ገልጸዋል። ይህ በእንዲህ እንዳለ ብላድሚር ፑቲን ዩክሬን ጦር ከኩርሱክ አብስላት መውጣት ካሳወቀ በኋላ ሞስኮን ከኬቭ ጋር የሰላም ድርድር ለማድረግ ዝግጁ ናት ሲሉ ተናግረዋል። ፑቲን ሩሲያ ከኩርሱክ አብላሳትን ሙሉ በሙሉ መቆጣጠሯን ቢገልጹም ዩክሬን ከኩርሱክ ግዛት አሁንም ውጊያ መቀጠሉ ማስታወቃቸው የዘገበው ቢቢሲ ነው።